ጤና ይስጥልኝ፣ እንደምን ከረማችሁ። ሰሞኑን የንስሐ ጥሪ በሀገራችን ትልቅ ትልቅ እንቅስቃሴ እየተደረገ ግብዣ እየተደረገ ሁላችንም እንድንካፈል ወደኛ እኛ ወደ እያንዳንዳችን ግብዣው እየደረሴ ነው። የዚህ የንስሐ ጉዳይ ዝም ብሎ ሳይሆን የሀገር ጉዳይ ነው የግለሰብ ጉዳይ፣ የሀገር ጉዳይ፣ የፈውስ ጉዳይ፣ የምሕረት ጉዳይ፣ የቸርነት ጉዳይ ነው ወገኖቼ። ኢትዮጵያ ብዙ እዳ ያለባት ናት። እዳ በምልበት ጊዜ ከውጭ ስለተበደረው ገንዘብ አይደለም፣ የጥላቻ እዳ፣ የብሔርተኝነት እዳ የደም እዳ፣ የክልል ዕዳ፣ ይሄኑ የማይባል ዕዳ ያለባት ምድርና ያለብን ህዝብንን። ስለዚህ ለንስሐ በየጊዜው የንስሐ ጥሪ ይደረጋል። እግዚአብሔርን እጅግ አድርገን እናመሰግናለን። አሁንም ደግሞ እንደገና ተደርጓል። እነዚህ ንስሐ ለንስሐ አገሪቷን የጠሩ ትልቅ ዝግጅት እያደረጉ ነው። ይህ ደግሞ ለምድራችን ለሀገራችን እጅግ አስፈላጊ ስለሆነ ሁላችን በያለንበት ውጭ ሀገር ያለን በሀገር ውስጥ ያለን ሁላችን ለኢትዮጵያ ፈውስ ያስፈልጋታል። ለኢትዮጵያ ምረት ያስፈልጋታል። ለኢትዮጵያ አንድነት ያስፈልጋታል። ለኢትዮጵያ ሰላም ያስፈልጋታል። ምረትን የማያውቅ ህዝብ ሰላም ምን እንደሆነ አያውቅም። ስለዚህ ነው ድሃ ህዝብ የሚጣላው የሚጨራረሰው፣ ምንም ለሌለው ነገር ምንም ለሌለው። ይሄ እንዴት ይስተካከላል? ይሄ እንዴት ይፈወሳል? ይሄ እንዴት ቡሌን ነው እንደ ህዝብ የምንፈወሰው? በንስሐ ነው። ወደ እግዚአብሔር እንቅረብ። የእግዚአብሔርን ፊት እንፈልግ። በእግዚአብሔር ፊት እንደፋ። በእግዚአብሔር ፊት እግዚአብሔርን ፈልጉ፣ እሱም ከፈለግን ይገኝልናል። የእስራኤል አምላክ እግዚአብሔር ባርካችሁ። በሀገር ውስጥ ያላችሁ የአብያተ ክርስቲያን መሪዎች፣ እናንተ መሪዎች ለንስሐ እናንተ መቅደም አለባችሁ። እኛ መቅደም አለብን። ህዝባችንን ይዘን፣ ምድራችንን ይዘን ወደ እግዚአብሔር መቅረብ አለብን። የዘላለም እግዚአብሔር ማስተዋልን ይስጠን። የምናደርገውን ከልባችን እናድርግ። እግዚአብሔር ይፈውሰን። እግዚአብሔር ምረቱን ያድርግልን። እግዚአብሔር ይባርካችሁ ይባርከን። በጌታ በኢየሱስ ክርስቶስ ስም አሜን።